አርቲስት ተሾመ አስግድ ተሾመ አሰግድ በ1942 ዓ.ም ምረት በድሮዋ ወለጋ ጠቅላይ ግዛት ተወለደ። ገና የአምስት ወር ልጅ እያለ የአይን ብርሃኑን ያጣው ተሾመ እናት ሆነው ያሳደጉት በዝምድና ቋጠሮ አክስት በወልግን እናቱ ሆነው ወይዘሮ ማከለች ይመር አሳደጉት። ስድስት ወንድና ስምንት ሴት በተወለደበት ቤተሰብ ውስጥ ተሾመ ለአቶ አሰግድ ይመር አራተኛ ልጃቸው ነው። ምንም እንኳን በአክስቱ ወይዘሮ ማከለች ጥረት የመንደሩን ልጆች የኔም ናቸው ብሎ የሚያሳድገው ጎረቤት እንክብካቤ ቢያድግም ተሾመ ራስ መቻል የሚያደርጉትን ጥበብ በገዛ እግር መቆምን ይሉትን ብልሃት ገና ብላቴና ሳለ ነው የሚያውቀው። በደምቢዶሎ ቡና በረንዳ ከትልልቆቹ ነጋዴዎች ጆንያ ሾልኮ የሚፈስ ቡና እየለቀመ በመሸጥ ትምህርት ቤት ሲሄድ የሚያጌጥበትን ሸራ ጫማ መግዛትም ችሎ ነበር። ተሰጥቶ የሚሉትን መክሊት ገና በጠዋቱ እድል ፈንታ ያሰመረለት ተሾመ በመንደሩ ሰርግ ቤቶች አይታጣም ነበር። የኔን የሕይወት መስመር እግዚአብሔር በመልካም ሲያበጅልኝ ነው የኖረ ብሎ የሚያምነው ተሾመ አስግድ ሚስተር ራስል ከተባሉ ኦሮምኛን አቀላጥፎ ከሚናገሩ ካናዳዊ ዜጋ ያላቸው የወንጌል መምህር ጋር በተገናኘበት ጀንበር የዛሬ ማንነቴ መሰረት የተጣለችባት ነች ይላል። እኚህ ሰው ተሾመን ገና በስድስት ዓመቱ መንገድ ዳር አግኝተውት ይህ ሕፃን ትምህርት ማግኘት አለበት ብለው ጂፕ መኪናቸው ውስጥ አስገብተው ይዘውት ፈተለኩ። አዲስ ነገርን የመከተል የልጅነት ጉጉት የኋሊት ወደ ቤተሰቦቹ ጎትቶ ያላስቀረው ተሾመም ሚስተር ራስልን በፈቃደኝነት ተከተላቸው። የሀገሩ ወግ ባህል ወደ ሰውነቱ ይዘልቅ የጀመረው የጥበብ አርሾ ከፈረንጆቹ ዘመናዊ ሙዚቃ እውቀት ጋር ተዋህዶ የወደፊት የሙያ እንጀራው ይጋገር ዘንድ ተሾመ ገና በልጅነቱ ከታች በእግር እየተረገጠ የሚሰራው የድሮ ፒያኖ ጋር ተዋወቀ። ይህ የሆነው የሚስተር ራስል ባለቤት ቤቷ ይህንን የሙዚቃ መሳሪያ ትጫወት ስለነበር ነው። ፒያኖውን ስትጫወት እስሯ ሆኖ በአርመሙ ያዳምጣት የነበረው ይህ ልጅ እሷ ዘወር ስትል ተደብቆ የእጅ ጣቶቹን ፒያኖ ቁልፎች ላይ ያሯሯጣቸው ጀመር። ገና በአስራ ሶስት አመቱ ጥሩ ሙዚቃ መጫወት የመቻሉ ሚስጥር ቋጠሮ እንዲህ ባሉ የትላንት ወዲያ ታሪኮች ውስጥ ነው የሚገኙት። ቁምጣ፣ ጥብቆ፣ ሸሚዝ ተገዝቶለት ወደ ትምህርት ቤት ገበታ ሊቀመጥ የቻለው ተሾመ ማየት ለሚችሉት ብዙ ቦታዎችን ለአይነ ስውራን ደግሞ ጥቂት ቦታዎችን አሰናድቶ ያስተምር የነበረው የአሜሪካን ሚሽን ትምህርት ቤት ውስጥ ነበር። እናም እስከ አስር ዓመት ዕድሜው ድረስ እዚያው ተማረ። አንድ ቀን በአጋጣሚ ቀዳማዊ ኃይለስላሴ ተሾመ የሚማርበትን ትምህርት ቤት ለመጎብኘት ደምቢ ዶሎ ይሄዳሉ። ህጻናቱን እየዞሩ እያናገሩ ነበር ነበርና ለታዳጊ ተሾመም ጥያቄዎችን አቀረቡለት ምን እንዳደርግልህ ትፈልጋለህ? ብለው ጠየቁት። በወቅቱ ከፍተኛ የመሰለውን ነገር እንዲፈጽሙለት ነገራቸው። ሸራ ጫማ ግዙልኝ ሲል ነበር የጠየቃቸው። ሸራ ጫማም ተገዛለት። ይማርበት የነበረው ትምህርት ቤት ተማሪዎችን ይዞ ይጓዝበት የነበረው የገንዘብ አቅም ስላልነበረ ጥያቄውን ለቀዳማዊ ኃይለ ስላሴ አቅርቦ ከስምንት ተማሪዎቹ ጋር ገሚሶቹ ወደ ባኮ ሲሄዱ፣ ገሚሶቹ ደግሞ ወደ ሰበታ ተሸኙ። ተሾመ ለሶስት ዓመታት ያክል ባኮ ቢቀመጥም ለጆሮ ህክምና ስዊድን ደርሶ ከመጣ በኋላ ወደ ሰበታ ተዘዋወረ። በወቅቱ አጠራር መርሃ እውራን ተብሎ በሚታወቀው ትምህርት ቤት ዛሬ በካናዳ ከሚኖረው አብዱቄ ከፈኒና ከሌሎች ባልንጀሮቹ ጋር በመሆን ሙዚቃን በቅጡ ለመለማመድ ጀመረ። የትምህርት ቤት ዳይሬክተርን ጨምሮ እነ ፕሮፌሰር አሸናፊ ከበደ፣ ተስፋዬ ለማ፣ አለማየሁ ፈንታ ና መላኩ ገላውን የመሳሰሉ ሰዎችን ተሾመን በማበረታታቱና ና የሙያ ፈር በማስያዙ ረገድ በኩል ጉልህ ሚና ተጫውተዋል እና ገና በወጣትነቱ ፍሬውን ማየት ማሳየት ጀመረ ከስድስት የሰበታ አይነ ስውራን ትምህርት ቤት ጓደኞቹ ጋር ሆኖ ሬንቦ የተባለ ቡድን አቋቁመው ለረጅም ጊዜ ሰርተዋል። ይህች አጋጣሚ የተሰኘው የጥላሁን ገሰሰ ዜማ አስቀድሞ ተሾመ አስግድ ገና በለጋነቱ ሊጫወተው የነበረ ዜማ ነው። በአሁኑ ሰዓት ዊስኮንሰን የሚኖረው የህግ ባለሙያ ዶክተር በቀለ ኃይለ ኢየሱስ የደረሰው ይህ ስራ በመጀመሪያ ሊቀነቀን የነበረው በተሾመ አሰግድ ቢሆንም በፊሊፕስ ኩባንያ ባለቤት በተጽዕኖ ዜማው ለጥላሁን ገሰሰ እንዲሰጥ ቢደረግም ጥላሁን የተሾመን የአማራጭዋ ወታይቶ የገበያው መሪ ባለ ሀብት የወሰኑት በመቀልበሱ ባይቻለው እንባውን አፍስሶ ከሙዚቃው ሽያጭ ያገኘውን ሙሉ ገቢ በወቅቱ እሱን ላጀቡት ለነ ተሾመ አሰግድ ለሬንቦ ባንድ ሰጥቷል። ተሾመ ውጋጋን በተባለው የኢትዮጵያ አይነስቡ የኤርትራን ማህበር የሙዚቃ ቡድን ውስጥም አገልግሏል። ተሾመ ከውጭ የትምህርት ቆይታው በኋላ ሙያዊ አበርክቶውን ከለገሳቸው ተቋማት መካከል የአይነ ስውራን ማህበር አንዱ ሲሆን አመራር በመስጠትም ሙያዊ ወገናዊ ኃላፊነቱን ተወጥቷል። ተሾመ እንደ አብዛኛው የወቅቱ ወጣት በእድገት በህብረት ዘመቻ ተሰልፎም ነበር። ያንን የእውቀት ግዴታ ከተወጣበትም በኋላ ነበር ጀርመን ሀገር ሄዶ የፒያኖ ቅኝትና የፒያኖ አሰራር ትምህርቱን የተከታተለው። አሁን ኬምኔትስ ተብላ በምትጠራው በቀዝቃዛው ጦርነት በርሊን ግንብ ዘመቻ ዘመቻ ካልማረክስታት ተብላ በነበረችው ከተማ በብሎንደር ሴት ነሩም ወይም የአይነ ስውራን ትምህርት ማዕከል ነበረ። እንደ አውሮፓውያኑ አቆጣጠር በ1980 ዓመተ ምህረት ወደ ከፍተኛ ትምህርት ምዕራፍ የተቀላቀለው የጀርመንኛ ቋንቋውን ያጠናቀቀው ስድስት ወር ጨምሮ በአጠቃላይ ለሁለት አመታት ከመንፈቅ ነበረ። ተሾመ ትምህርቱን በጀርመን ሀገር ተከታትሎ በዲፕሎም የተመረቀው ተሾመ ትምህርቱን በብቃት ጨርሶ ሀገሩን ለማገልገል ወደ ኢትዮጵያ በመንፈስ ሙሉነት ተመልሶ በቅድሚያ ወደ ያሬድ ሙዚቃ ትምህርት ቤት ነበር ያቀናው። ተቋሙ ግን ለልምድ ከሌላ መምህር የተማሩትና በዘልማድ የሚሰሩትን አይናማ ሰው በፒያኖ ቃኝነት ቀጥሮ እያሰራ፣ በጀርመን ሀገር ትምህርት ቤት ገብቶ ሙያውን በብቃት ቀስሞ የመጣውን ተሾመ አሰግድን አልፈልግህም አለው። ተሾመ ግን ከዚያ መገፋት ተስፋ ሳይቆርጥ የባህል ሚኒስቴርን እና ቲያትር ቤቶችን በረደጋ ተደጋግሞ አንኳኳ። የነዚያ ተቋማት በሮች በዋናነት ለአይናማዎቹ ብቻ የተከፈተ ነበርና ማንኳኳቱ ተሰምቶ በሮቹ አልተከፈቱለትም። ተሾመ ግን አንኳኩች ያለው በሮቹ ግን አልተከፈቱም ብሎ መቆዘምን ቀያጅ የሆነውን የማህበረሰቡ አስተሳሰብ የሚጽፍለት እጣ መቀበልን ምርጫው አላደረገም። የማይከፈቱ በሮችን ከማንኳኳት ይልቅ ሌሎች በሮችን ወደ መስራት ሄደ። በተለያዩ ባንዶች ውስጥ ማገልገሉን ከእውቅ ሙዚቀኞች ጋር ተባብሮ መስራቱን ቀጠለ። በኋላም ጎረቤት ሀገር ጅቡቲ መኖሪያው አደረገ። ነገሩ ወደዚያም ሄዶ መስራት ቀላል አልነበረለትም። ከሀገር እንዳይወጣ በሮችን ሲቆልፉ እየታገለም ነበረ። ጅቡቲ የአምስት ዓመት ቆይታው የኩባያ ወተት የተሰኘ ስራው ገኖ ቢወጣም ተሾመ የተለያዩ ሀገር ዜጎችን ለማዝናናት በተለያዩ ቋንቋዎች ያዜም ነበር። እንግሊዝኛ፣ ፈረንሳይኛ፣ አፋርኛ፣ ሶማሌኛ እና ሌሎችንም ቋንቋዎች ተሾመ በሙዚቃ ቅንብር በኩል ከኦርኬስትራ ኢትዮጵያ ጋር ስራዎችን አበርክቷል። ከእነዚህም ውስጥ ለጥላሁን ገሰሰ ያቀናበራቸው አልማዝን አይቼ፣ ያለቀሰ ሴስቅና፣ ውቢት፣ ህይወቴ ነሽ የሚሉት ተጠቃሾች ናቸው። የተወዳጁ አርቲስት ቴድሮስ ታደሰ ከሕዝብ ጋር በሰፊው ያስተዋወቀው ስራው ሉባንጆ አይነሽ ካሴቱን ተሾመ አስግድ እንዳቀናበረለት ይናገራል። አርቲስት ተሾመ አስግድ በግልና በጋራ በአጠቃላይ ስድስት አልበሞችን ለሕዝብ አበርክቷል። ትዝታ ከሬንቦ ባንድ ጋር በመሪ ድምፃዊነት፣ የኩባያ ወተት ከሮሃ ባንድ ጋር በላሸው፣ ከሬምቦ ባንድ ጋር ደርባባዬ፣ ከሮሃ ባንድ ጋር የሰራው በቡድን ከበዛ ወርቅ አስፋውና ከኤልያስ ተባበል እና ከማርታ አሻጋሪ ጋር በአጠቃላይ ስድስት አልበሞችን አበርክቷል። ለዛሬ በትናንትን በዜማ የሙዚቃ ዝግጅታችን አንጋፋውን ተሾመ አስግድን ወደ እናንተ ይዘን ቀርበናል።